ልታለክስ የምትችል ሴት እንዳለች እያወቁ የእነሱን መጨረሻ ላያምር እንደሚችል በልብ ስብራት ሊጠናቀቅ ሁሉ እንደሚችል እያወቁ ለምንድን ነው የእሳት ጨዋታ የሚያደርጉት? ከባለትዳር ወንድ ጋር ፍቅር ለመመስረት በጣም የሚፈልጉት? አብርሃምና ሄርሜላ እንግዲህ ድብቅ ቪዲዮ ወጥቶባችኋል፣ ውዶችዬ። እንግዲህ ትላንትና የመኪና አደጋ እንደደረሰባቸው እና መኪናቸው በጣም እንደተጎዳ እንግዲህ ቪዲዮ ለቀው አሳይተው ነበረ። እውነት ለመናገር ብዙዎቻችሁ እንግዲህ እሰይ እሰይ፣ እልል የሉርታ እምባ ነው። ገና ምን ሃይተ ከዚህ በላይ ያሰቃይሃል። አሁን የተጎዳው መኪና ነው። በቀጣይ ግን አንተም አይቀርልህም፣ አንተም ውሽማህም የማይቀርላችሁ ነገር ነው። የተመኛችሁትን ይስጣችሁ። የሚ ሚሉ ብዙ ብዙ ሰዎች አይቻለው። እውነት ለመናገር የመኪና አደጋ በጣም ከባድ ስለሆነ እኔ የመኪና አደጋ አልመኝላቸውም፣ እነሱም እንዴት እንደተመኙት አላቅም። ሲቀጥል ደግሞ ምን ነው የቦሌ ልጅ ነኝ አልክሳ? አብርሃም አናቅህም እንዴ? ዳገት ነው ደከመኝ፣ ወጣ ወረደ፣ ልዘልሽ፣ ልዘል፣ ልቀፍ፣ ቀፈኝ፣ ልሳም፣ ልሳምሽ፣ ምንድነው በአደባባይ ማገጣችሁ ሳለ ነገሩ። እናንተ ካሜራ ደቅናችሁ የማገጣችሁ ሰዎች እዛ ጫካ ላይ አትማግጡም ብሎ ማሰብ በጣም ቀላል ነው። እና መኪና ውስጥ ተጠጋልኝ ልጠጋልሽ እያተባባለችው እንደሆነ እንግዲህ ካሜራው ላይ ወይም ደግሞ ቪዲዮ ላይ አይተናል ማለት ነው። ሲቀጥል ሲቀጣጥል የመኪና አደጋ ካሜራ እየተቀረጸ ነው እንዴ የሚደርስባችሁ? ማለት መኪና የተጎዳችው ካሜራ እየተቀረጸ ነው? ምንኛ ጭራሽ ስታስቡ እንጅሎች እንመስላችኋለን። ወይስ ሰሞኑ እንግዲህ አልጋ ላይ አሸሼ ገዳሜ በገዛ አያቷ ቤት አሸሼ ገዳሜ ስትሉት የነበረውን አይዲያ ሀሳብ ለማስቀየር ነው። ለዚህ ለዚህማ ተክናችሁበታል። የሆነ ነገር ስተት ትሰራላችሁ ከዚያ ያ ስተታችሁ ለመሸፈን ደግሞ የሆነ ነገር ታመጣላችሁ እና ብዙ ሰው ስለወረደባችሁ ስለተቆጣችሁ፣ እሷም እያለች ነበር ብዙዎቻችሁ ተቆጥታችሁኛል ግን እንዳሰባችሁ አይደለም። ምናምን ስትል ነበር እና ያቺን ለመሸፋፈን ነው ይሄንን ሲስተም የተጠቀማችሁት። እሺ መኪና ውስጥ ተነሳች እዛ ዳገት ላይ ምነው ፕሌ እናት የኔ መኪና አላችሁ። እሳ ምክንያቱም ወገራ ምኮኝ እናቀዋለን አይደለም? ያንተ መኪና በባጃጅ የሚወጣባት ዳገት እኮ ናት። ስለዚህ ምንም የሚከበድ ነገር አይደለም። በሞተር ሰው ሁሉ በሞተር ይወጣል እኮ። ምን ነው አፈላ ከበድክ ማለት ነው። ፈላ ብተን ተከተከበ አብርሃም ማለት ነው። ሲቀጥል አንቺ ሄርሜላ ተብየዋ ምን አይነት ደስታ ቢሰጥሽ ነው ከሩታ ለይተሽ ከሩታ ጉያ ነጥለሽ አውጥተሽ በዚህ ልክ ከሱ ጋር ፊቱን እስከማጠብ? ደግሞ ይሄ ከሩታ የተኮረጀች ኩረጃ ናት። አይታችሁ ከሆነ ከዛ ቀደም ሩታ እንደዚህ እንግዲህ ፊቱን ስታጥበው ነበረ፣ አብርሃምን ማለት ነው። ወያንዳንዱ ሩታ ስታደርጋቸው የነበሩ ነገሮች ነው እያደረግሽ ያለሽ። ሴት ልጅ እኮ ለየት ማለት አለባት። እነዚህ እነዚህ ሁሉ ነገር እኮ ሩታ ሰጥተዋለች አይደላ? ከሩታ ያጣቸው ነገሮች በመስጠት ነው እንጂ በልጠሽ መገኘት ያለብሽ ሩታ በምታደር ያደረጋቸው ያደረገቻቸው ነገሮች ኮፒ በማድረግ አይደለም ሄርሜላ ማለት ነው። ሰላም ጤና ይስጥልኝ። በመላ ዓለም የምትገኙ ውድና እንቁ የእኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እኔ ስሜታዊ ስሆን እኮ አይታወቀኝም። እና እውነቴ ነው ብላችሁና በጣም ስለተገረምኩ ና በጣም ስለተደነቅሁኝ ነው። እና አይደለም፣ በመኪና እኮ ይሄ ልጅ በእጁ ዳዴ ብሉ ወጥቶታል፣ ይሄ ዳገት ማለት ነው። ግን እሱ በጣም አካበደ፣ ይደክማል። የምትወስደኝ ቦታ በጣም እንትን ነው እና በጣም ካልወሰድኩ ብላ አፍልታለች በጣም

እንዴት ነው የሰው ልጅ ካሜራ ደቅኖ የመኪና አደጋ የሚደርስበት? ሲጀመር ካሜራው እንዲከፍና ዝቅ እያለ እየተንገጫገጨ ነው እንዴ የመኪና አደጋ የሚደርስበት? የመኪና አደጋ ከደረሰና እውነት መኪናው ተጎቶ ከሆነ ለምን አላሳዩንም? አንዳንዴ ለሚለቁት ቪዲዮ ትክክለኛ መረጃ እንዲሰጧችሁ ማድረግ ነው በቃ። መኪናው ተጎታለች ተባላ የተጎዳው ፓርት ማሳየት ነው። ምክንያቱም ብዙ አድናቂዎች ብዙ እንትኖች ስላሉት አደለም መኪና ፕሌን ይገዛለታል ኮ የሰው ምክንያቱም ቅቤ ምላስ ስላለው በቅቤ ምላስ ሲደርሱ አሽመንምኖ ሲጀመር መኪናው ለሩታ ስታታት ነበር እንዴ? በማርቆስ በኩል መኪና ቁልፍ ምናምን ለሩታ ስታታት ነበር። አሁን ግን የምትገለገልበት አንተ ነህ አብርሃም፣ አንተና ውሽሚት ናት። እንግዲህ እየተገለገላችሁበት ያላችሁት ሩታ በእግሯ እያስኬድካት ነው እንዴ? የዛን ለፌክ ነበረ ቁልፍ ስትሰጣት የነበረው፣ ወይስ ከዛ ከተመለስክ በኋላ ወስድብሻለሁ፣ እስከዛ ተጠቃሚ ነበረ አልገባኝም እውነት። እኔ ብቻ እንዴ ልበላችሁ? እውነት ለመናገር ማለት ነው በጣም ተንጀላጀላችሁብን። በጣም በቃ ስግጥናችሁ ማለት ነው። ኦቨር ወጣ እና ምን ነው በዚህ ልክ ህዝቡን አታለን እንትን ካላልን አላችሁ። እውነት ነው። በእርግጥ አልፈርድባችሁም፤ ምክንያቱም በትንሽ ነገር የሚታለል ትንሽ ነገር የሚያሳምነው በትንሽ እነሱ በሚሰሩት ድራማ በሚፈጥሩት ድራማ የሚያለቅስ የዋ ህዝብ አግኝታችሁ እንደፈለጋችሁ በህዝቡ ላይ ትጫወታላችሁ። እና መጀመሪያ ግን እስኪ ቤታችሁን አስተካክሉ፣ እናት አባታችሁን አታስከፉ፣ እናት አባት የሚላችሁን ምክር አዳምጡ። በተለይ አብርሃም አባት በጣም አዝኖብሃል በዚህ በዓል ምክንያቱም ከሱ ጋር አላሳለፍክም እና አባት ከዛ በፊት እኮ ምንም በሌለህና ምንም በሌለህ ጊዜ ከነሱ ስራ አጠፋም ነበር አደለ? እና ቃልን ተው ሚስጥር እንድናወጣ ታስገድደን። ዛሬ ግን ትንሽዬ ነገር ስታገኝ በዓል አንድ ቀን እንኳን መተ ከነሱ ጋር ለማሳለፍ ፍቃደኛ አይደለም። ጭራሽ ሩታንም ጥለህ ከውሽሚት ጋር አሸሼ ገዳሜ እያልክ ነው የምትገኘው። እና የእናት አባት ምርቃት ይመስለኛል እዚህ ያደረሰ። ምን አድርገህላቸው እንደመረቁህ ባናቅም፣ ከዚህም በላይ ጨምርልህ ፈጣሪ አምላክ። ግን ሰውን እየበደሉ ሰውን እያስለቀሱ እርጉዝ ሚስትን ከሌላት ከውሽሚት ጋር ያሸሸ ገዳሚ እያሉ ማጣት፣ ነገ ይመጣል። ዛሬ ስላለህ ብቻ እንደፈለክ መፈንጨት አትችልም። ሄርሜላ ተብዬዋ ማለት ነው እንግዲህ። መልክቱ ከደረሰሽ፣ መጀመሪያ መግቢያ ላይ ያስገባውልሽ መልክት እንደው ሙሉውን ሰርች አድርገሽ ብታዳምጪው እጅግ በጣም ደስ ይለኛል። ምክንያቱም ዛሬ ላይ ሩታ ትላንት እንዳንቺ ነበረ። በቃ ሲንከባከባ፣ ሲስቅ፣ ሲቦርቅ፣ ደስ ብሎት ሲል፣ ሲገለፍጥ ለዚህ ስኬት ለዚህ ደረጃ እዚህ ዛሬ ላለበት ደረጃ ስታደርሰው ግን፣ አኝኮ አኝኮ የሆነ ማስኪታ በልተን አኝከን አኝከን ጣዕሙ ሲያልቅ እንተፋው የለ እንደዛ አድርጎ የተፋት አኝኮ አኝኮ ብዙ ነገር ካገኘበት በኋላ ሰክሰስፉል ከሆነበት በኋላ ከሆነባት በኋላ ነው፣ እና አንቺ ላይም ተጠቅሞ ተጠቅሞ ነገር ሩታ ከወለደች በኋላ ምን አለች? ማዶት ያኛለሽ እንዲ አኝኮ እንደሚተፋሽ መቶ ፐርሰንት እርግጠኛ ነኝ። ዛሬ ላይ ግን ሩታ እርጉዝ ናት ደርሳለች። ስለዚህ ከሱ ጋር ቪዲዮ አራስ ሆና መቼም ወጣ አሰራም። አራስ ቤት ሁሌ ደግሞ አይሰራም። እናቷ ጋ ነው የምትኖረው። ሁሌ እናቷ ቤት እየሄደ ቪዲዮ አይቀርጽም አብርሃም። ስለዚህ ያለው አማራጭ ከአንቺ ጋር መሆንና መሆን ከአንቺ ጋር ቪዲዮ ለመስራት መቀጠል ነው ያለበት እንጂ እውነት ሩታን ጠልቷት እውነት ሩታን ሳያፈቅራት ቀርቶ ነው ብዬ አላስብም እንደኔ ማለት ነው ነገር ግን ያቺን ጊዜ አራስነቷን ጊዜ ከሄርሜላ ጋር እንደፈለገ ሆኖ ማሳለፍ ስለሚፈልግ ቪዲዮ በደንብ መስራት ስለሚፈልግ ልክ ሩታ ካራስ ቤት ስትወጣና ስትጠነክር እንትናን ሄርሜላን ገራውት ብሎ እንደሚያስወጣት ይኸው ዛሬ መስከረም ስንት ነው 23 አስምራቹ ያዙት አስምራቸው የያዙት እውነት እንደታኘ ከማስኪታዊ ልጅ አውጥቶ ካልተፋት ሄርሜላን እኔ በቃ ሰው ብላችሁ አትጥሩኝ ማለት ነው። እና ለጥቅሙ ነው የቀረበሽ አንቺ ግን አልገባሽ ምን ልም ብለሽ ፎን ቅቅሻል። በርግጥ አንቺም እየተጠቀምሽ ነው። ዩቲዩብ ቻናል ተከፍቶልሻል። እግዚአብሔር ይመስገን ሞኔታይዝ ሆኖልሻል። ዶላር እየቆጠርሽ ነው። ግን ደሞ እንደዚህ ጣጋ ጣጋ እየተባባልን እኛ ሴቶች በተላመድን ቁጥር ፍቅር ይዘናል እና ፍቅር ይዞሽ ኋላ ጉድ እንዳትሆኚ ተጠንቀቂ። ሲቀጥል ለቤተሰቦችሽ ክብር አስቢ። በጣም ትላልቅ ቤተሰቦች እንዳሉሽ አይም ሹር በጣም እርግጠኛ ነኝ። መቶ ፐርሰንት በጣም እርግጠኛ ሰልፈኛ ነኝ። ስለዚህ ለምታደርጊያቸው እያንዳንዱ እንቅስቃሴ ቤተሰቦችሽን የሚያስሰድብና አንገት የሚያስደፋ መሆን የለበትም። ዛሬ ለምታገኙ ደስታና ዛሬ ለምታገኙ ገንዘብ ወይም ዛሬ ለምታገኙ እውቅና ብለሽ ቤተሰቦችሽ ስንት ልፋት ለፍተው የገነቡትን ስማቸው አፈር ከድሜ ባታስበዩ መልካም ነው ማለት ነው። በእርግጥ እጅግ በጣም ታምራላችሁ። ማለት እንደዚህ አይነት ፍቅር አለ እንዴ? ምን አለ ለመጀመሪያ በተገናኙ የሚሉም አሉ። ሩታ ምንም አይወጣላትም እንቁ ድንቁ የሆነች ልጅ ናትና እሷ ምንም ይወጣላት ነገር የለም ለማለት ወዳለው ያን የእንቁ ቤተሰቦች እነዚህ ወራዶችን እንግዲህ በቻላችሁት መጠን ምከሯቸው። ሀሳብ አስተያታችሁ ኮመንት ላይ አስቀምጡልኝ አነባለሁ። እስኪ እናንተስ ምን ይመስላችኋል? ሩታ ከወለደች በኋላ አብርሃም ከሄርሜላ ጋር ይቀጥላል ብላችሁ ታስባላችሁ? እውነት አብርሃም እና ሄርሜላ አሁን ፍቅር ላይ ይመስሏችኋል? እውነት አብርሃም እና ሩታ ተጣልተዋል ብላችሁ ታስባላችሁ? ለእነዚህ ሁሉ ጥያቄዎቼ ኮመንት ላይ ብታስቀምጡልኝ እጅጉን በጣም ደስ ይለኛል። የተሰማችሁ ሀሳብ አስተያየት ማለት ነው። የእኔ ውድ ውድ ውድ ውድ ቤተሰቦች በጣም ወዳችኋለሁ አከብራችኋለሁ። ግን ግን ላይክም ሼርም ሰብስክራይብም እያደረጋችሁ አይደለም እና ሰሞኑ ትንሽ በበዓል ምክንያት ለቀቅ አድርጌው ስለነበር ቻናሌ እንትን ብሏል፣ እይታውም ወርዷል ምናምን እና እንግዲህ ልክ ቲፕቶፕ ቲክቶክ ምንድን ነው የሚባለው ኮፒ ሊንክ ላይክ እና ሼር አድርጉ እንደሚባለው ላይክ አድርጉ፣ ሰብስክራይብ አድርጉ። የምለቃቸው ቪዲዮች ደግሞ በማየት ተባበሩን። እስኪ ምንድን ነው ምን ችግራለሁ? እና ወዳችኋለሁ። ደህናው ነው።